ማህበረሰቡ ውስጥ ነን በሚል መሪ ቃሉ የሚታወቀው የጅማ ዩኒቨርሲቲ የቲያትርና የሙዚቃ ተማሪዎች በየወሩ እናደርገዋለን ብለው የወጠኑትን የጥበብ ድግስ ከሳምንት በፊት ጀምረዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሥራ ወደ ጅማ ከተማ በተንቀሳቀሰበት ወቅት የዚህ ድግስ ተጋባዥም ሆኑ ነበርም። ጅምሩ ሸጋ በሌሎች ከፍተኛ የትምህርት ተቋማትን ቢለመድ ደግ ነው ብለን በዕለቱ የቀረቡ ዝግጅቶች እንዲህ ቀንጨብ አድርገን ጋብዘናችኋል። እንደዚህ አይነት ምሽቶች መኖራቸው ምንም በማያጠራጥር ደረጃ ተማሪዎቹ እውቀትና ክህሎትን አዛምዶ አገናኝተው እንዲሄዱ አመለካከትንም ጭምር አንድ ሰው የተሟላ ስብዕና አለው ካል እውቀት ብቻ አይደለም፣ እውቀትም ክህሎትም ከዛ ደግሞ አመለካከት ጭምር ነውና እነዚህን አዋህዶ ለመሄድ የሚያስችል አጋጣሚ በመሆኑ በጣም አስፈላጊና ወሳኝ እንደሆነ ይሰማኛል። ሙዚቀኛ ማለት ላይክ ሶሻብል ነው በጣም፣ እና ከተማሪዎች ጋር ጥሩ የሆነ ግንኙነት ነው ያለን፣ በጣም ደስ ይላል። እና ግቢ ውስጥ በጣም ነው የሚያውቁን፣ አክብሮት አላቸው እና መተንኒ እስቲ አንዳንድ ጋብዙ እና እስከሚሉ ደረጃ ገብተዋል። ደ በቃ ጥሩ የሆነ ሶሻብል የሆነ ግንኙነት ነው ያለን። በዩኒቨርሲቲው ታሪክ ጨቅላ ከሆኑ የትምህርት ክፍሎች ውስጥ ይጠቀሳሉ፣ የሙዚቃና የቲያትር ጥበባት ትምህርት ክፍሎች። የሙዚቃ ትምህርት ክፍሉ ለቲያትሩ የአንድ ዓመት ታላቁ ነው። አሁን የሙዚቃው ትምህርት ክፍል ሶስት ዓመታትን አስቆጥሯል። በእነዚህ ዓመታትም ተማሪዎቻቸውን ከቀለም ትምህርቱ ጎን ለጎን በተግባር የተደገፈ ሸጋ ዕውቀት ለመስጠት እየተኩ ነው። በተለይ በቀደመው የኪነ ጥበብ ታሪኳ ብርቱ ለነበረችው ጅማ የሁለቱ ትምህርት ክፍሎች መከፈት ዳግም ትንሣኤ ይሆንላታል ተብሎ ታምኗል። አዲስ እንደመሆናቸው መጠን ገና ዘንድሮ ነው የምናስመርቀው ተማሪዎችን። እነኚህ ተማሪዎች አብዛኛዎቹ ከዚሁ ከተማ የመጡ ናቸው። ሰው ይሄንን ሙያ ይዞ ወደ ማህበረሰቡ ስገለጡ የማህበረሰቡንም እውቀትና ፍላጎት ማሟላት የሚችሉበት ደረጃ ይደርሳሉ ተብሎ ይገመታል። ሰው ግራጁአሊ ነው እያደገ ያለውና ለማስተዋወቅም ለማስደሰትም የኢንተርቴይንመንት ኢንዱስትሪውን ለመቀላቀል ልጆቹ ብቃት እንትን እያሉ ነው እያዳበሩ ነው እውቀትን ጥሩ ነበረ። ከአርት ተማሪዎች ጋር ተዋህደን ጥሩ የሆነ ነገር አሳይተናል ብዬ አስባለሁ። እየወሩ ይሄ ስነ ጽሁፍና ከቲያትርና ከቲያትር ጥበባት ትምህርት ክፍሎች ጋርና ከሌሎችም ትምህርት ክፍሎች ጋር በመተባበር የሙዚቃ ትምህርት ክፍል ሚ ነው ብዙ ነው። ስለዚህ ብዙ ስራዎች ይጠብቁናል፣ ከተማሪዎችም ከአስተማሪዎችም ማለት ነው። በዕለቱ ከቀረቡ ዝግጅቶች መካከል በቁጥር የሚልቁት የግጥም ሥራዎች ነበሩ። ተማሪዎቹ ከእነሱ የዕድሜና የአስተሳሰብ ልሕቀት ጋር አዛምደው የሠሯቸውን ሥራዎች አቅርበዋል። ከሸማኔ መወርወሪያ ልቀኖቼ ይፍጠኑ፣ እንደ ድንጋይ መርከብ ቁልቁል ይወርወሩ። ርስቴን ማቆያ አንዲት ስንጥር እንኳን አጥር የሚባል የለኝ። ጠላቶቼን በስተው ሳቄን ሳግ ነጠቀኝ። የሕይወቴን መርከብ ድህነት አስሯታል። የባረከው ጉልበት ደዌ ጨፍግኖታል። ሸረሪት ባሞቀው ቀለም በማያቀው ከቤቴ የራስ ላይ ጨለማ ከዋጠው ከግርግዳው በላይ ሶስት ቃል ታቅፌ ስጠብቅ አለው የቀረክ እንደሆን የቀረክ እንደሆን የወንድ ልጅ ጥም መቁረጫ የውልደት ቀን የሌሊት ምጥ ሞት ፍጥጫ ያችን ቀን ያችን ሌሊት ራስ እርገመው ጉድጓዱን አሰኘው ከቀን መሃል ደስ አይበለው ብርሃን ይራቀው አጥቢያ ኮከቦች ይጨልሙ በሾው ጥለት በእፉኝት የደስታው ቀን ይጣመሙ። እንደዚህ ለሚሉ ሞቱን ለሚመኙ መቃብር ሲያገኙ ገብተው ለሚተኙ ሞቱን ለሚቀድስ መኖር ላረከሰው የራሱን ስትንፋስ እንዴት አለበሰው። አንድ ነገር ማድረግ በከተማ ውስጥ የሚናፈቅ አንድ ቀን መፍጠር ለሁሉም የሚሆን ሁሉንም ሰው መቶ ቢያየው ወይም ቢካፈልበት የሚያስደስት አንድ ቀን ከአንድ ቀንም ሁለት ሰዓት ወይም አንድ ሰዓት ሊሆን ይችላል። እሱም በመፍጠር ሀሳብ ውስጥ የተገኘውን ነገር ነው ለማየት የቻል ነው ማለት ነው። እንግዲህ በስራው ውስጥ የትያትር ጥበባት ግጥሞችን ከማቅረብ መምህራኑ በቀጥታ እያንዳንዱ ሰው ከመሳተፍ ያለውን የፕሮዳክሽን ስራ ከመከፋፈል ጀምሮ እና ጭውውት ድራማ ከማቅረብ ጀምሮ ሰፊ ተሳትፎ ነበረው። የስልጣኔ ቋንቋ የገባን የአባቶቻችንን ጥበብ የምንሻ በእውቀት መዶሻ የምንፈልት ሩቅ ያለምን ኩሩ፣ የህዳሴሽ የብጽህናሽ የዳግም ውልደትሽ ምጠኞች ቀንበርሽን የምንሸከም የማይቻለውን የምናስችል ኖረን የምናኖርሽ የፍቅር የተስፋ አበቦች ልጆችሽ ኢትዮጵያ እኛንን፣ በሏት እኔ ነኝ በላት። ይኸው እኔ ምስክር ዜር እህን ላደምጥበት አሃን ልረዳበት እጭን ላለምጥበት ኤዳያን ልንቅበት ኡቴ ማሾፊያ አይን መጠቆሚያ ባይሆኑልኝ ኖሮ ምን ገባ ነበር በሌ የዝግ ኑሮ በእህህ ቆዝሞ በእፎይ ባይተለፈስ በእከከፎ ክሮ በኡኡ ሰው ባይደርስ ምን ይውጠው ነበር የኔ አይነት አቅመ ቢስ። እኔ ከዚህ በፊትም የሥነ ጽሑፍ ምሽቶችን እከታተላለሁ፣ ማለት ወደ ዩኒቨርሲቲ ከመግባቴም በፊት ቀበሌው ይካሄድ ነበረ። በእኛ እኔ ባለውበት ቦታ ና እዚህ ያየሁት በጣም ለየት የሚል ነበረ። ምናልባት ሙዚቃው ደግሞ ማጀቡ ይመስለኛል በጣም ግሬስ የሰጠው። እና ደግሞ ፕሮፌሽናል ባለሙያዎችም ስለሆኑ በጣም ደስ ይል ነበረ። ለእኔ ተደስችበታሉ አራፊ ዮና ዲፍቴ ሲት እንዴቡ ለሙ ጀዴን ቱሬ ጋፈስ ጋፈን ሰጋገሉ አረም ሆነ ዲቤ የሙን አላገሉ አዶኮ የመረርቱ ኢጆሌን ኮሲ ፋርፈቱ መቃኬኛቻ መቃኬ ሌዱጉ ዳራስ ኡፈተኒ ጎምጂ ጭናሙጉ

በአጠቃላይ በጅማ ዩኒቨርስቲ የቀረበው የጥበብ ድግስ በርካቶች የተደሰቱበት፣ ወደ ጥበቡ ለመምጣት ለሚጓጉት ደግሞ ራሳቸውን ገልጠው ያሳዩበትን እድል የፈጠረ ሆኗል። የተጀመረው በጎ ሥራ እንዳይቆም መሥራትን ይጠይቃል። ከዩኒቨርስቲው ማኅበረሰብ በዘለለ ዩኒቨርስቲው እንደ መሪ ቃል ለተጠቀመበት ማኅበረሰብ የሚያቀርብበትን እድል ቢያመቻች ደግ ይሆናል። ይሄ እዚህ ጋር የሚያበቃ ሳይሆን ቀጥሎ የምናደርጋቸው ነገሮች ናቸው። እነዚህ ተማሪዎች እዚህ ባሉበት ቆይታቸው ምናልባትም በሰፊው ከሌሎች ተማሪዎች ጋር አልፎ አልፎ ከዚህ ከካምፓሱ ከዋናው ካምፓስ ውጪ ባሉትም ተማሪዎች ጋር የሚገናኙበት ሁኔታ ለወደፊት እናመቻቻለን። ይህ በዚህ ሂደት ውስጥ ደግሞ የልጆቹ ሞራል እንዲነሳሳ የበለጠ እንዲበረታቱ የምናደርግበት የማበረታቻ የሽልማት ፕሮግራሞችም ወደፊት ይኖሩናል። አሁን ግን ለመነሻ ያህል ነው ይሄኛው። ለመጀመሪያ ጊዜ በእንደዚህ አይነት ሁለቱ አንድ ላይ ሆነው በተለይ ያደረጉት